ሰው ውዱ ማድረግ ይጠፋበታል። ሰው ውዱ ውዱ ውዱ ማድረግ ይጠፋበታል። ሰው ስንት ረከዓ እንደሚሰገድ ይጠፋበታል። በእስልምና ሃይማኖት ውስጥ ያደገለች እንዴት እንደዚህ አይነት ነገር ይጠፋበታል? ሙዚቃ ሀላል እንደሆነ አምንበታለሁ። የምወዳትን እናት እናቴንም እና እግሬንም አንድ ቀን አጣሁኝ። አንተ ሁለተኛ ወይም ሶስተኛ ባል መሆን ትፈልጋለህ ወይ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብ ትበልልኝ። በዛሬው ፕሮግራም መግቢያ ላይ እንዳያችሁት ከሙስሊሞች አደራረግ ሶላት፣ ሌሎች ኢባዳዎችም ከአእምሯቸው ውልቅ ብለው ይወጣሉ በምን ምክንያት ነው እናያለን። አላህ ሀላል ያላደረገውን ነገር ሀላል ነው ብሎ መናገር በጣም ከፍተኛ ወንጀል ነው። በተለይ ሚዲያ ላይ ቀርቦ ሀራምን እንደ ሀላል መስበክ ከፍተኛ ወንጀል ነው። ኡስታዞች የሚናገሩት አለ፣ በዚህ ዙሪያ በደንብ ያብራራሉ። ላይክ እና ሼር እያደረጋችሁ ቪዲዮውን ተከታተሉ። በቀጥታ ወደ ቪዲዮ። በነገራችን ላይ አሁንም ሙዚቃ ሀላል እንደሆነ ማለትም ሀራም እንዳልሆነ አምንበታለሁ። ለዛም ነው ማዳምጠው መሰማው ምዘፍ ነው። ለምን በጣም በሙሉ ልቤ አምናለሁ ሀራም እንዳልሆነ ሙዚቃ ዘፈን አጠቃላይ ማለት ነው። ይህም ደግሞ በቁርአንም በሀዲስም የሌለ ነገር ስለሆነ፣ ማለትም እንደተከለከለ እንደተፈቀደ ሳይሆን እንደተከለከለ በሀዲስም በቁርአንም የለም። በሀዲስም አሉ የሚባሉ ሀዲሶች ደኢፎች እንደሆኑ ከአሁን በፊት ከሁለት ዓመት በፊት ገልጫለሁ፣ አስረድቻለሁ። ቤተሰብ እንግዲህ እንደሰማችሁት ነው። የተናገረችው ንግግር እጅግ በጣም ከባድ የሆነ ንግግር ነው። አደጋ ያለው ንግግር ነው። ብዙ እህትና ወንድሞችን ወደ ገደል ወደ ጃሃነም የሚነዳ ነገር ነው። ሀላል እንደሆነ ነው ሙዚቃ እየተናገረች ያለችው እንደሰማችሁት ምንም መረጃ የለም እያለች ነው። ነገር ግን መረጃ አለ ትክክለኛ መረጃ ያውም እንደሷ እንደምትለው ዶኢፍ የሆነ መረጃ ሳይሆን ሶይህ የሆነ ቡሃሪና ሙስሊም ላይ የተዘገበ መረጃ አለ ሀራም ለመሆኑ እና የተናገረችው ንግግር በጣም መጥፎ ስለሆነ ሁላችንም ሸር እያደረግን፣ በአላህ ይሁንባችሁ መልእክቱ እንዲደርሳት አድርጉ። ሀራም ለመሆኑ መረጃ እንዳለን ሀራም መሆኑ እርግጠኛ እንደሆነ መረጃ አለንና ይህን እየሰማችሁ ለልጅቱ መልእክቱን አድረሱ። በአላህ ይሁንባችሁ። ቀጥታ ወደ ቪዲዮው ልጋብዛችሁ። ስለ እስላማዊ ሙዚቃ ስላልከው ማለት ነው። እስላማዊ ጠጅ የሚባል አሉ፣ እስላማዊ ጠላም የሚባል አሉ፣ ሰምታችሁ ታውቃላችሁ። ምን ነው እስላማዊ ሙዚቃ የመጣው

ሙዚቃ ሀራም ነው። እስላማዊ ስላሉት እስላማዊ አይሆንም። መልከጥፉን በስም ይደግፉ ይባላል ብሎ ያልሆነ ነገር ጥሩ ስም ስላወጣለት ጥሩ አይሆንም። ጀልብ ያለብሶ ስላውረገረገ ረገረገ ሀላል ይሆነ ስታዩት፣ ሌላው ሌላው ዘፈን ከሚሰራው ከሆኑ አይለይም። የዘፋኞች መሽሁር ያመጡና

ይችን ሴትዮ አላህን ፍሪ ብለን ይህንን መረጃ ማድረስ ግድ ይለናል። ይችን ሴትዮ በተደጋጋሚ ብዙ ስህተቶችን ትሰራለች። በእስልምና ስም ተሸፍና ብዙ ነገሮችን ከእስልምና የወጡ ነገሮችን ታደርጋለች። አንድ ደግሞ እዚህ የምትናገረው እጅግ በጣም የማይጠበቅ ነገር፣ ከሴት ልጅ የማይጠበቅ ነገር፣ የሽርሙጥና ተግባር ላይ የተሰማሩ ሴቶች የሚሰሩትን ስራ ነው እየተናገረችው ያለችው። እጅግ ሀራም የሆነ መጥሆ የሆነ በእስልምና የሌለ ነገር ነውና እየተናገረችው ያለችው። ይህንን ደግሞ አንዴ ላስታውሳችሁና ወደ ቀጣይ ቪዲዮ እንሄዳለን በቀጥታ ንግግሯን ስሙት። አንቺ ልጅ ግን ምን አለ ኒካ ብናስርና ብትወስችኝ ይላል። ጥሩ ሀሳብ ነው። በነገራችን ላይ ሀሳቡ እቀበለዋለሁኝ ግን ምንድን ነው መሰለ አንተ ሁለተኛ ወይም ሶስተኛ ባልመሆን ትፈልጋለህ ወይ? ምክንያቱም እኔ እንትን ሶስተኛ ወይም ደግሞ ሁለተኛ ባል የሚሆነኝ እፈልጋለው፣ ማግባት እፈልጋለው። እንደዛ የምትፈልግ ከሆነ አንተ መሆን ሁለተኛ ወይም ሶስተኛ ባል መሆን የምትፈልግ ከሆነ ኦኬ፣ ያዋጣኛል፣ ችግር የለውም። እንደሰማችሁት ነው። በጣም እጅግ ሀራም የሆነ የሽርሙጥና የዝሙት ተግባር ወሬ ነው በአደባባይ ታ እያወራች ያለችው ሀግ ልትባል ይገባታል። ሙስሊሞች፣ ይህንን የምትሰሙ እህትና ወንድሞች፣ ይችን ልጅ መልእክቱን አድርሱላት ሀራም መጥፎ ነገር እያሰራጨች እንደሆነ ሙስሊሞችን ወደ መጥፎ ነገር እያስገባች እንደሆነ አላህ ጋር ጠብ እየፈጠረች እንደሆነ ማስጠንቀቅ ይድለናል። አላህ ሂዳያ ስጣት። ቀጣይ እጅግ በጣም አሳዛኝ የሆነ አንድ ቪዲዮ ልጋብዛችሁ። በጣም አሳዝኖኛል፣ ውስጤም በጣም ነው የኮረኮረኝ እና ይህንን ቪዲዮ ልጋብዛችሁና ቀጣይ ይመጣለሁ። ሰው ውዱ ማድረግ ይጠፋበታል። ሰው ውዱ ውዱ ውዱ ማድረግ ይጠፋበታል። ሰው ስንት ረከዓ እንደሚሰገድ ይጠፋበታል። በእስልምና ሃይማኖት ውስጥ ያደገ ልጅ እንዴት እንደዚህ አይነት ነገር ይጠፋበታል? ወላይ አላህ ሁሉን ነገር ድግድግድግድግድግ ቀርጎብኝ ነበር። ልክ አሁን አውዝ ቢላይ በቃ አሁን ሸዋሩ ሰርኩ ምናምን በቃ አሁን አሁን በቅታኛል ብዬ ማለት ነው ሸዋሮ ሰርኩ ምናምን ውዱ ለማረቁት የለም ወጥቷል ከአእምሮ ወይ ኡዝቢላ ምንሸጣን አለቀስኩኝ፣ በጣም ብቻዬን አለቀስኩኝ፣ በጣም ከዛ መቁዱ ሰርች አድርጌ ምናምን ራካ አለሰ አማር ሙስሊም እኮ ነህ አለቀስኩኝ። ሆንም ጉዳይ ታእዚ ግራ ገባኝ፣ እንዴት እንደምሰግድ እንደገና ሰርች አድርጌ አይቼ ምናምን። አንዳንድ የቁርአን ስራዎች ካፌ ላይ አልጠፉብኝም አሉ ከዛ እንደገና ወደ አላህ ተመልሰህ ተንሰቅስቄን አልቅሼ የተመለስኩት በቃን፣ ከዚህ በኋላ እንዳታስለፋኝ የልፋት ህይወት ይበቃኛል። ከዚህ በኋላ ከዚህ በኋላ የመንከራተት ህይወት ይበቃኛል በይ፣ እሱን ስላችሁ የቱን ያ መንከራተት የምትበላለች ተባለለች። አላህን ሳታውቁት የምትመብላችሁ መንከራተት፣ መንከራተት በቃ የማታውቁት መንከራተት ታውቃላችሁ። የት እንዳላችሁ አታውቁት ምን እንዳላችሁ አታውቁም። ዝም አብላችሁ ትንከራተታላችሁ። ወላሂል አዚም ኔንንከራችሁ አትንከራተቱ። ተመለሱ እረፍታችሁ፣ ህሊናችሁም ተመለሱ። ምን ኑሮ ሆነ ወደ ፍጣሪ የትመለስገው ብትሉኝ ምንም ነገር የለኝም ግን አላህ ሱብሓነ ወተዓላ በእግሬ ማፋን ታሪሰጠኝ የፈለገ ነገር አለ ብዬ ነው ማስበው። ስለዚህ ተመለሱ ነው ምላቸው። ያ ሰታር በጣም የሚያሳዝን ታሪክ ነው። ሀቂቀትን ያው ከስልምና ስንበቅ ወደ ሌላ ተግባር ስንል አላህ ሱብሃነሁ ወተዓላ ከሁሉም ነገር ያርቀናል፣ ሁሉም ነገር ያነሳብናል። ዛሬ ምናልባት በኒዕማው ላይ ስለሆን ምንም ላይ ይመስለን ይችላል። ግን የሆነ ነገር ሲወገድብን ነው ውዱእ ማድረግ ሶላት መስገድ ሙስሊም ሆኖ ኑሮ እልም እስከሚልበት ድረስ በጣም ያሳዝናል። የልጁ ታሪክ ይቀጥላል። እስኪ ኡስታዛችን አንድ የሚመክሩን ምክር አለ፣ እሱን ሰምተን እንምጣና ወደ ልጁ ታሪክ እናልፋለን። ልጁ በጣም አሳዛኝ ታሪክ ነው ያለውና በቀጥታ ወደ ኡስታዝ ምክር። አላህ በዚህ ዱኒያ ሶስት ነገር ከሰጣችሁ በቂ፣ ከቢሊዮኖች ማለት ነው መካከል አላህ አንተ መርጦ ሙስሊም ካደረገ ወላሂ ከዛ የበለጠ ኒዕማ የለም። ቁል አልሐምዱልላህ

የአፍያ ማለት ነው። ውበት ስላለህ ነው። ይሄ ባይኖር ሰዎች የሆነ ሰዓት ይጠይቀዋል፣ ለብዙ ጊዜ ደግሞ ይረሳሃል። ሶስተኛ ነፃ ሆነ ያሻ ቦታ ሄደ እንዳፈለገ ማለት ነው። ወደ ቤት መመለስ፣ እስር ቤት እስካላስገባህ ድረስ ቁል አልሐምዱሊላህ። ይህንን ያልተሰጡ ብዙ አሉ። የመወዳትን እናቴንም እና እግሬንም አንድ ቀን አጣሁኝ፣ አልሐምዱሊላህ

መተንፈስ የሚፈልጉ ብዙ አሉ። በዚህ ሰዓት አላህ ሆይ አንድ የብቻ ሰላም አድርገኝ አፊያ ስጠኝ ብለው ሌላውን ነገር ረስተው ስለ አፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ። ግን እኔና እናንተ አፊያ አለ አይናችን ያህል እጃችን ይሠራል፣ ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል። ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል። የጎደለን ነገር አለ እንዲ ውድና የተከበራችሁ የኢትዮጵያ ህዝብ በሙሉ ስድስተኛ ዓመት ሊመጣ ነው እግሬን ከተጎዳሁኝ። ኳስ ተጫዋች ነበርኩኝ ደሴ ላይ በዛኑ ቀን የምወዳትን እናቴንም እና እግሬንም አንድ ቀን አጣሁኝ። አሁንም በአንድ እግሬ ነበር እያነከስኩኝ የምሄደው። ክራንች ተሰብሮ ወድቄ መንቀሳቀስ አልችልም። እንደምታዩኝ እየተንቀጠቀጠ ነው እግሬ። ስለዚህ እዚህም ኢትዮጵያ ውስጥ ሕክምናም ጥቁር አንበሳም ሞከርኩኝ። በውስጥ የደም ካንሰር አለብኝ ሆሞፊሊያ የሚባል እሱ። ደግሞ እዚህ ካለብህ ኦፕሬሽን ማድረግ አንችልም ተብያለሁኝ። እባካችሁ ድረሱልኝ። ወጥቼ የውጭ ሀገር መታከም አለብኝ። ማንም የለኝም፣ እናትም አባትም ምህትም ወንድምም የለኝም። ሰው አይቶ ነው ከቤት ያወጣኝ። መንቀሳቀስ አልችልም። ይህን ባሳያችሁ ማለት ነው፣ ልክ እንደዚህ ሆኗል። ይሄ ታፋ፣ ሁለቱም ታፋ መድኃኒት ወስድበት ማለት ነው ታያቸዋላ ይህ አሁን ልክ እንደዚህ ብልዝ ያለው ሆሞፊሊያ የሚባለው ህመም እጅጉን በጣም በጣም ከባድ ከባድ ነው ማለት ነው ይህ ሀቂቀትን ተጅሪባት ነው መጀመሪያ ላይ ያያችሁት ልጅ ነው እዚህ ደረጃ የደረሰው ያው ሶላት ለመስገድ ውዱ ሁሉ እንደጠፋበት ከዛ በኋላ ብዙ ችግሮች እንደደረሱበት ነው ይህ ተጅሪባት ነው እኛ ራሳችን መገምገም ራሳችን መፈተሽ መቻል አለብን ይሄ ነገር እኛ ላይ ቢሆን እኛ ላይ የተፈጠረው የቱን ያክል ሊሰማን የቱን ያክል ሊያመን ይችላል? ሀቂቃተን በጣም የሚያሳዝን ነገር ነው። ወላኪን አልሐምዱሊላህ አላ ኩል ሸይን ማለት ግድ ይሆንብናል። እና በብዙ ነገሮች ስንፈተን ብዙ ችግሮች ሲመጡብን ኒዕማው ሲወገድብን ነው እና አላ ስብን ታላ ሀይል ና ቅዋል እናውቅ የምንችለው ነገር ግን አልሐምዱሊላህ ማለት ይጠበቅብናል። ላይክ ና ሼር እያደረግን እንደዚህ አይነት ችግር ያለባቸው እህትና ወንድሞቻችንን መርዳት መንከባከብ ግድለናል። ሁላችንም በያለንበት አላ ሰላማችን ያብዛልን። ሰላም አለይኩም ወረመቱላ በረካቱ ሊስትሮ ሰራ ሰው የለኝም፣ ማረፊያ የሚያስታመኝ ምንም የሚለኝ ሰው የለኝም። ከዛ የሆነች ጓደኛ ተዋወቅኩኝ። በፍቅር አብረን እየኖርን መጣን። ከአዲስ አበባ ቤት ተከራየው አዳማ፣ እኔም ወደ ህክምና የትኩረት ማድረግ ጀመርኩኝ። ምናምን ስምንት ቀን ሲቀረኝ ግዴታ ገንዘብ ወደ እሱ አካውንት መዘዋወር አለብኝ እንድታስመመኝ መድሀኒት ገዢ ምናምን ብትባል ታ ሁሉን ነገር እሷ ናት። እኔ ኦፕሬሽን ከተዳረኩ በኋላ ምናምን ብዬሽ ማለት ነው። ይህ ጀስት ከዛሬ ሁለት አመት በፊት ከዛ ያንን ብር ሳስተላልፍ ስመንገን ቀርቶኛል። ስንት አመት ትንሽ ጊዜ ነበር አብረን ይቆያል አንድ አይነት እዛው እሷን ብትሰኛ ናት ምናምን ቤተሰብ ከዛ ይዛው ጠፋች። ኦኬ እሷም ይዛው ጠፍታ ለሌላ ሰው ሰጥታው፣ ያ ሰው ደግሞ ይቀበላት ነው ያባርራታል። ሌላ ቦይፍሬንድ ዛ ነው። አዎ